ከፍተኛ የትምህርት ተቋማት ከመማር ማስተማር ተግባራቸው ባሻገር በርካታ የምርምር ስራዎች እንዲሁም ማህበረሰብ ተኮር ስራዎች እንደሚሰሩ ይታመናል። ይህን ተግባር ከሚያከናውኑ የትምህርት ተቋማት መካከል በሀዋሳ ዩኒቨርሲቲ ወንዶገነት የደንና የተፈጥሮ ሀብት ኮሌጅ ይጠቀሳል። ኮሌጁ የ2018 ዓ ም የመማር ማስተማር ሂደት ሰላማዊ ሆኖ እንዲቀጥል ብሎም በአካባቢው የሚስተዋለውን የደን ምንጠራና ሌሎች በደኑ ላይ አሉታዊ ችግሮችን በሚፈጥሩ ጉዳዮች ላይ ከባለድርሻ አካላት ጋር የምክክር መድረክ አካሂዷል። በመድረኩ የተገኙት የወንዶ ገነት የደንና የተፈጥሮ ሀብት ኮሌጅ ዲን ዶክተር ተሻለ ወልደ ማርያም ኮሌጁ ከማህበረሰቡ ጋር የተቀናጀ ስራ እንደሚሰራም እንዲሁ አስታውቀዋል። በማህበረሰቡ ውስጥ ስለምንገኝ ለማህበረሰቡ የማህበረሰብ አገልግሎት የምንለው አለ። እሱም በማበርከት ምርምር በመስራት በምርምር ያገኘውን ነገር ደግሞ ለማህበረሰቡ በማህበረሰብ አገልግሎት በሚል የልማት ስራዎችን እንሰራለን ማለት ነው። ተደራጅተው በድለላ በጣም ታጥቀው እየመጡ ደን እየጨፈጨፉ ያስቸገሩ ቡድኖች አሉ። ስለዚህ ያንን ከማህበረሰቡ ጋር ባደረግነው ውይይት፣ ከአካባቢው አመራሮች ጋር ባደረግነው ውይይት እነዛን ነገሮች ቀርፈን በተጨማሪ ደግሞ የልማት ስራዎችን እንሰራለን። እዚህ ቦታ ደግሞ የተፈጥሮ ደንን ጠብቀን ስናቆይ ደኑ በመኖሩ ብቻ ማህበረሰቡ የሚያገኘው ትልቅ ጥቅም አለ ማለት ነው። ደንን መጠበቅ ማህበረሰቡ ቁልፍ ስራ ሊያደርገው ይገባል ያሉት የኮሌጁ ማኔጂንግ ዳይሬክተር በላይ በልጉዳ ደን የአየር ሁኔታን ከመጠበቅ ባለፈ ዘርፈ ብዙ ፋይዳ እንዳለውም አንስተዋል። ደን ውስጥ ንብ አርብተሽ ኢኮኖሚ መፍጠር ትችያለሽ። ደኑ ደግሞ ሲደርስ ትልቅ የኢኮኖሚ አካል ሆኖ ወደ ኢንዱስትሪው ገብቶ ሊያገለግል የሚችልበት ሁኔታ ስላለ ደንን መጠበቅ የማህበረሰቡ ቁልፍ ስራ አድርጎ ነው የማህበረሰቡ መውሰድ ያለበት። ተፈጥሮን መጠበቅ የመንግስት ጉዳይ ብቻ አድርጎ የሚታየው አመለካከት እኔ መኖር የለበትም የሚል አለኝ። ህብረተሰባችንም ከዚህ አንጻር ተነድቶ የደንና ተፈጥሮ ሀብትን መጠበቅ የራሴ ጉዳይ ነው ብሎ መጠበቅ አለበት የሚል እምነት አለኝ። በውይይቱ የተሳተፉ የወንዶ ገነት ወረዳና የምዕራብ አርሲ ዞን ሻሸመኔ ወረዳ እንዲሁም የማህበረሰብ ተወካዮች አካባቢው ተፈጥሮን በጠበቀ መልኩ እንዲቀጥል የድርሻቸውን እንደሚወጡ አሳውቀዋል። ኮሌጁ የራሱን ድርሻ ይወጣል፣ የራሱ ስራ አለው። የአካባቢው አመራር የራሱ ድርሻ አለው፣ የቀበሌ አመራርም እንደዛው ድርሻ አለው። እዚህ አካባቢ የነበረውን የአየሩን መዛባት እንዳይመጣ ሁሉም ህብረተሰብ መጠበቅ አለበት። ወንዶ ገነት እንደምታወቁ፣ እንደስሙም ስሙም በእውነቱ ከሆነ ገነት ነው። ግሪን ነው ግሪን ነው። በጣም የምታወቅ ኤሪያና ለሰው ኑሮም ምቹ የሆነ አካባቢ ስለሆነ ይሄንን የማልማት ከዚ የበለጠ ምቹ እንዲሆን የእኛ ኃላፊነትም ስላለ ተባብረን ከኮሌጁ ጋሊም ለማስራት ዝግጁ እንደሆነ ነው። ከዚህ ቀደም እንደ ወንዶ ገነት ወረዳ እንደ ወሻና ሰወጃማ ቀበሌ ቢያንስ ከ28 ሄክታር በላይ በህገ ወጥ መንገድ በግል የተያዙ ደኖች ተመንጥሮ ቤት ሰርቶ ጫት ተክሎ ትልልቅ ህንፃዎችን ገንብቶ ለ14 ዓመት የኖሩትን ህዝብ ጩኸት አሰምቶ መንግስት የህዝብን ጩኸት አምኖ ህገ ወጦቹ ከደን ውስጥ የወጡበት ሁኔታዎች አሉ። በወንዶ ገነት ወረዳ ውሻኖ ሰውያማ ቀበሌ በኩል ወደ ተፈጥሮ የተመለሰ ያለ ሁኔታ አለ።